እንግዲህ ከአጠቃላይ የኢኮኖሚ እድገቱ በትራንስፖርትና ሎጂስቲክስ ላይ ቀጥተኛ በቀጥታ ይንጸባረቃል። ምክንያቱም ኢኮኖሚው ሲያድግ የሚጫነው ሸቀጥ ወይ ደግሞ ሰው አገልግሎት ያድጋል። የገቢ ምርቶቻችን በተለይ የካፒታል እቃዎች፣ ለግብርና ለኢንዱስትሪ የሚያገለግሉ ካፒታል እቃዎች መጠን በጣም ጨምሯል፣ ኢኮኖሚው ያደገው ከመሄዱ አንጻር እንዲሁም በኢትዮጵያ ባደረገችው ጠቅላላ የማክሮ ኢኮኖሚ ፖሊሲ ማሻሻያ ወደ ውጭ የምንልከው ምርት የዛ ነው ያህል አድጓልና የትራንስፖርትና ሎጂስቲክሱም ይሄን የመጫን አቅሙን በጣም ከኢኮኖሚ እድገቱ ጋር በጣም ያሳደገ በተለይ ቅልጥፍናን በመጨመር ተጨማሪ ብዙ ተጨማሪ ተሽከርካሪዎች ብዙ ተጨማሪ ባቡር መርከብ ሳይጨምር ባሉት ኢፊሸንሲ፣ ወይ ደግሞ ውጤታማነት፣ ቅልጥፍናን በመጨመር ኢኮኖሚውን ማገልገል ችሏል። በዚሁ መሰረት የባቡሩን የመጫን አቅማችንን ከዚህ በፊት በብልሽት ቆመው የነበሩ ባቡር በመጠገን እንዲሁም የባቡሩን ፍጥነት በመንገድ ላይ ያሉትን የሚያጋጥሙ የእንስሳት ግጭት፣ የሰው ግጭት፣ ሌሎች መሰናክሎችን ከህብረተሰቡ ጋር በመወያየት ይሄን በማስተካከል የባቡር ፍጥነት እንዲጨምር በማድረግ የተሽከርካሪ ጭነትም እንዲሁ ልትፍናው እንዲጨመር በማድረግ የኬላዎችን መንገድ ላይ አላስፈላጊ ኬላዎች እንዲነሱ በማድረግ የጭነቱ ምልልሱ ፍጥነት እንዲጨምር በማድረግ የሎጂስቲክስ አቅም በጣም ጨምረዋል ማለት ነው። አየር መንገዳችንም መርከቦቻችንም እንዲሁ አቅማቸው ከጊዜ ወደ ጊዜ እያደገ መጥተዋል። አየር መንገድ ተጨማሪ አውሮፕላኖችን በመጨመር የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ አገልግሎትም እንዲሁ አቅሙን በማሳደግ የኢትዮጵያ ገቢና ወጪ ምርቶች ያለምንም ችግር እንዲጓጓዙና ለኢኮኖሚው ድጋፍ እንዲሰጡ ተደርጓል። በዚሁ መሰረት አንዱ የምርትና ምርታማነታችን መጨመር ትልቅ አስተዋጽኦ ያለው የአፈር ማዳበሪያ አምና 19 ሚሊዮን ኩንታል ነው፣ ኢትዮጵያ ያስገባችሁ ዘንድሮው ግን ይሄ ቁጥር ወደ 24 ሚሊዮን ከፍ ብሏል። ይሄንኑ ቁጥር ከፍ ያለ ቁጥር አርሶ አደሩ ጋር በጊዜው ለማድረስ እስካሁን በተሰራው ስራም 10 ሚሊዮን ኩንታል ተገዝቶ ወደ አገር ውስጥ መጓጓዝ ይችላል። ለምርት ዘመኑ ከሚያስፈልገው 42% የሚሆነው ተገዝቶ ተጓጉዟል ማለት ነው። ቀሪውንም እንዲሁ በተሳካ ሁኔታ ለመጨረስ ጥረቶች እየተደረጉ ነው የሚገኙት። ሌላው ደግሞ የመልቲሞዳል ከዚህ በፊት የመልቲሞዳል አገልግሎት የሚሰጠው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ብቻ ነበረ። አሁን ተጨማሪ ስድስት የግል ኩባንያዎች ወደ መልቲሞዳል እንዲገቡ በማድረግ በቅርቡ ሶስት፣ ከዛ በፊት ደግሞ ሶስት በመስጠት ይሄም የጭነት እና የሎጂስቲክስ አቅም እንዲያድግ ተደርጎ በአጠቃላይ የሎጂስቲክስ አፈጻጸማችን ትልቅ መሻሻል አሳይቶ የኢትዮጵያ ደረጃም 114 ከነበረበት በሎጂስቲክስ አፈጻጸም በተለይ ሎጂስቲክስ ፐርፎርማንስ ኢንዴክስ በሚለው የዓለም ባንክ በሚሰፍረው መስፈርት ከ114 ወደ 66 ደረጃውን ያሻሻለችበት ሁኔታ ነው። ያለ ቀሪ ሶስት ወራት እንግዲህ አንዱ ለቅልጥፍና በጣም ወሳኝ የሆነው አሰራርማ ዘመን ነው ዲጂታል ኢትዮጵያ የሚባለውን የኢትዮጵያ ስትራቴጂ ኢትዮጵያ የያዘችውን በ2025 ሁሉንም የመንግስት አሰራሮች በኤሌክትሮኒክስ መልኩ ለማድረግ ያሰበችውን እሱን በመተግበር ነው። ከፊል ቅልጥፍና የመጣ በሱ ነው። በእኛ በኩልም ከኢትዮ ቴሌኮምና ከአርቲፊሻል ኢንቴሊጀንስ ጋር በመሆን ሚኒስቴር መስሪያ ቤቱም ተጠሪ ተቋማቱም ሁሉንም አገልግሎቶቹን ለማዘመን ከሰው ንክኪ የጸዳ ለማድረግ በርካታ ስራዎችን እየተሰራ ነው ያሉት፣ በርካታዎቹ ወደዚሁ ስርዓት ገብተዋል። የቀሩትም ስላሉ ቀጣይ ሶስት ወራት አንደኛው ትኩረት የምንሰጠው ሁሉንም አገልግሎቶቻችንን በኤሌክትሮኒክስ በዲጂታል መንገድ ለማድረግ ነው። ስራ የምንሰራው ከዚህ ጋር አንድ ወስነን እየንበት ያለ ነው። እኛ ጋር የሚመጣ ተገልጋይና የሴክተሩ ሰራተኞች በሙሉ የብሔራዊ መታወቂያ ባለቤት እንዲሆኑ የፋይዳ ባለቤት እንዲሆኑ ስራዎች እየሰራን ያለ ነው። የሴክተሩ ሁሉም ሰራተኞች አሁን የፋይዳ መታወቂያ ይዘዋል። እንዲሁም አገልግሎት እኛ እና ሴክተሩ ጋር አገልግሎት ፍለጋ የሚመጣ ማንኛውም ተገልጋይ የጅቡቲ መግቢያ ሊሆን ይችላል፣ ቦሎ ሊሆን ይችላል፣ ማንኛውንም ከትራንስፖርትና ሎጂስቲክስ ጋር የተያዘ አገልግሎት መውሰድ የሚመጣ ግለሰብ የፋይዳ መታወቂያ ባለቤት መሆን እንዳለበት ከብሔራዊ መታወቂያ ፕሮጀክት ጽፈት ቤት ጋር የመግባቢያ ስምምነት ፈርመናል። በቅርቡ ሰው ቀጣይ ወራት የምናደርገው አንዱ ይሄንን ነው። ይሄን አድርገን አሰራርን አዘምነን እንዲሁም ደግሞ ሰራተኛ የሰራተኛው አቅም እንዲዳብርም ለማድረግ የሲቪል ሰርቪስ ሪፎርሙን ትኩረት ሰተንም የምንሰራው ነው። በቀጣይ ሶስት ወራት የስራ አካባቢ ለተገልጋዮች ምቹ እንዲሆን የምናደርገውን ስራ አጠናክረን የምንቀጥል ይሆናል። እነኚህን አድርገን የያዝነውን እቅድ እንደምናሳካ ጥርጥር የለኝም ማለት ነው።